እህቴን እንደማይ፣ አባትና እናቴ አንቺው ነሽ፣ ድጋፌ የአምላክ ስጦታ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንደምን አላችሁ ቤተሰቦች? አቃለው በጣም ጠፍቻለሁ። አሞኝ ነበረ ያው አንዳችሁን እንኳን አልጠየቃችሁም። ስቲል አሁንም ታመም ያለሁ ግን አልሀምዱሊላህ ደህና ነኝ። ወላሂ በጣም ናፍቃችሁኛል። ወላሂ እኔም ከእናንተ ጋር ከተገናኘሁ፣ ከነፈኪ ጋርም ከተገናኘሁ በጣም ብዙ ጊዜ ሆነኛል ለው ራሱ ፈኪናኔ ከተገናኘ ነው በጣም ቆይተናል። በጣም ቆይተናል ስላችሁ ደግሞ ወላ ኦልሞስት አስር ቀናችን እኔ እንደዚህ ታመሜ አስር ቀን ሙሉ አልተገናኘንም ነበረ፣ ግን እሷ በስልክም እየጠየቀች ነበር። ምናምን ምናምን። እስቲ ዛሬ በኪቤት እየሄድኩ ነው። ዝናብ እየዘነበ ነው። ተጣልጊ ያለው ትግረኛ ነ እንደምታቁት ከሆነ ትግረኛ ነ ይሻላል። በቅርቡ እንገዛለን ግን በጣም ዝናብ እየዘነበ ነው። እያየችሁ ነው አይደለ? ወላሂ ዶፍ እየዘነበ ነው። አሁን እነ ፈኪ ቤት እየሄድኩ ነው። ሁላችሁም በገባሁበት ቃል መሰረት ለፈኪ አንድ ስጦታ ለመስጠት ፈልጌያለሁ። እሱንም ደግሞ እኔ የሴት ምን እንደሚሰጥ ስጦታ ወላሂ ሁሌ ግራ ስለሚገባኝ ሂጃብ ይሁን ልብስ ይሁን ምንም አቁ ነገር፣ ስለዚህ አንድ ሀሳብ መጣለኝ። ፈኪ ቤት እሄዳለሁ። ከዛ በኋላ ፈኪን ይዣት ወጥቼ የሆነ ስጦታ መስጠት እፈልጋለሁ። ለፍቅረኛ ስጦታ መስጠት እፈልጋለሁ። ነይ አጋዥኝ እላታለሁ። ከዛ እሷ ውዱዱን ብቻ እንዳትመርጥብኝ፣ ለራሷን ነው ለራሷ ነው የምገዛላት፣ ወላሂ ለራሷ ነው የምገዛላት። ስለዚህ ምረጭልኝ እላትና እሷ የምትመርጠው ልብስም ሆነ ሂጃብም ሆነ ይሄ አንቺ ነው እላታለሁ። በቃ እንደ ራስሽ ሆነሽ እንደ ራስሽ ምረጭልኝ ነው ማለት። መጨረሻ ላይ ቪዲዮ የምታየው ከሆነ ፈኪ እንግዲህ ይሄን ሁሉ አቀመር መቀመር አይጠበቅብኝም ነበር፣ ግን ላንቺ ሰርፕራይዝ ለማድረግ ደፋቀና ማለቴ የግድ ነውና ውድ አህቴ በጣም ወድሻለሁ። አውቃለሁ ይሄን ስጦታ ሰጥሻለሁ ብዬ ከተናገርኩኝ በጣም ብዙ ጊዜ አልፎኛል። በጣም ኢንሻአላህ ደስ ይልሻል ብዬ አስባለሁ በዚህ ስጦታ። ለማንኛውም ፈኪ ጋ እንሂድና አንድ ላይ ወጠን የሚፈጠሩን ኢንሻአላህ አብሬ ያሳያችኋለሁ። እናንተ ደግሞ ስለጠፋሁኝ ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም እንደዚህ ናቆት እንጃ። እኔ አላውቅም፣ ምን ምን እንደሚሰጥ አላውቅም። ለሴት አንቺ የጌጣጌጥ ምናምን ሲሆን ሁሌ ወይ ስታደርገው ምናምን ነገር እኔ እንድታስታውስ፣ ቀሚስ እንደሱ፣ ወይ ጫማ። አታብዥብኝ፣ ብሩን አታብዥብኝ። ሰማችኋት? ቀሚስ እናድርገው አረኩ እኔ ምንድን ስለዚህ ማሻአላ ከስንት ዝናብ በኋላ ነው ያገኘው። በጣም ስለዚህ ቀሚስ ወይም ሂጃብ አሚር፣ ይላል ዘጋ። አሚር ወይኔ ባላጫው ወይኔ ባላጫው። እኔ አሁን ጨንቆኛል። እኔ ለሴት እንደዚህ ነገር ለሚስቴ ስገዛ ልብስ ለእሷ አጥላ አገዛለሁ አላ። ፍጥነት እንዳይመስላቸው ከመቼው ወዴት ምንም እንዳመጣች የማውቀው ነገር ስለሌለ፣ ራስሽ ምረጭ፣ ራስሽ ለኪ ይለካል አለ? የውድ ቤተሰቦቼ አሁን አንድ ልብስ እንኳን አይኗ ውስጥ ገብቶ እሱን ልትሞክር ነው። ተመሳሳይ ሳይዝ ስለሆነ ያላችሁ?

ሁለተኛው ደግሞ ሁለተኛው ቦታ ደርሰናል። ጃን ጥላ እገዛላታለሁ ላይ አሳዘነችኝ፣ በጣም አሳዘነችኝ። ሌላ ቤት እየገባን ነው። ሁለተኛው እስቶር ግን ተመሳሳይ ናቸው። ሳይዝ፣ እሺ፣ ተመሳሳይ አይደል? እንደሱ ናት፣ ተመሳሳይ ሳይዝ። የሷን ስታይል አናውቅም፣ ግን በራስሽ

ባይዚያምው ተደብቄ ነው እያወራኋቸው ያለሁት። እየሞከረችው ነው ፉሊ ትወዷለች፣ እያስባለሁ ወላ የኔ ሌላ ቦታ መሄድ አልፈልግ እና ከወደደችው፣ ይሄንን ሂሳብ ተነጋግረን እንግዲህ እንደው ውድ ባይሆን ደስ ይለኛል። እኔን ማገዝም ፈልጉ፣ እናወራለን ፈኪ ላግዝሽ እንዴ ልምጣ? አ ንፍራችስቀልድ ነውሁ እንዴት ነው ግን ሴቶች አንድ ቦታ ገብታችሁ ልብስ መርጣችሁ መግዛት የምትችሉት? ወይኔ ላሳያችሁ በዓል

ዋጋ ሂሳቡ ስንት ነው? የኛው ዲል ያምራል አያምርም? አሁን ልላት ስለሆነ ዋጋውን ንገርኝና ቁመት

እዳችን ፍዳችን ብዛቱ። አይ ግን ለፈኪ ያልሆነ ብር ጥንቅር ብሎ ይቅር። እኔ ወዲህን ቪዲዮ የምታዩ ከሆነ ዋጋው ውድ ነው ግን ይሁን ይሁን። ሶኪ ለአንቺ ምንም ምንም ነገር አይወደድምሽ። ኛ ወደድክ ቀጭም በሆንም ልብስ አያስጠላብኝም ማለት ነው። ምን በሆንም ቀጭም በሆንም ልብስ አያስጠላብኝም። አይደለም አላማርሽም። ውድ ቤተሰቦቻችን ይሄ ነው ሞር ያማረባት ወይስ በቅድም የለበሰችው?

እሺ፣ ቀሚሱን መርጠናል። አሁን ደግሞ የሂጃብ ጊዜ ነው። አንቺ ማሻአላ ሰሚ ማሻላ ቆንጆ አህቴ፣ ቀጭን በሆነም ልብስ ከዚህ በኋላ ቀጭን ልብስ የሚያምርበት ምንም ነገር ብለብስ፣ ያው ቤተሰቦች እናንተ፣ እኔ ምንም ብለብስ አያምርብኝም። ያምርብኛል፣ ያው ያምርብሃል

ምንድ ይባልሽ ስለሚደረብ ለነገሩ ከውስጥ እኮ ትደርባላችሁ አር ለዚህ ይሄኛው

ትትእ ውድ ቤተሰቦቻችን አሁን የሙሉ ለሙሉ መርጣ ጨርሳለች። በጣም አምራት እንደምትወደው እርግጠኛ ነ ይለያሉ። ይሄው አንቺ ላይ ያማሩ እኮ ልብስ ታነሻለሽ እኮ ባለቤቷ በቀላም ምቤ ያ እቃዎቹ ሁሉም አሁን ከፍያ ከፍያለሁ። ውድ ነው ግን ከፍያለሁ። ለሱሉያ እሱ በጣም ነው። ግን ፈኪ እቀልሽ አይደለ እንደምወድሽ ውድ እህቴ። ብዙ ነገር አድርጌልሽ አላውቅም

እንደራስሽ ሆነሽ አጋዥኝ እያልኩሽ የነበረው የራስሽ በጣም ወጪ ለበዛ ብቻ እንደ በዛ ባቃሉ በጣም ውድ ነው ለሚስት ከሆነ በሚል ነው። ምንም ምን ወላሂ ከልቤ ወድጄ ፈልጌ ያደረኩት ነገር ነው። እንደገና ደግሞ ሲጀመር ኦዲየንሶቻችን ምንም ነገር ሰጥሀት አታውቅም፣ ምንም ነገር ሰጥሀት አታውቅም ያሉ ነበር በጣም ፍልቅልቅ ስትይ የኔ ፍልቅልቅ የእኔ ወላ ተይ ወላ ስትር ፣ ስለዚህ እሷ

አመሰግናለሁ። እዚህ ሰፈር ልብስ የለም ነው እ እያልን የም እዚህ ሰፈር ሞሪ ወንድ ልብስ አለ

ከነገሩ እሷን ታውቃታላችሁ መቼስ፣ በየሄደችበት ባለችበት ቦታ በሙሉ ተወዳጅ ናት፣ እና ለዚህ ቪዲዮ እስቲ ምን ያህል ስንት ሺ ላይክ ይገባዋል? ፈኪ ስንት ሺ ላይክ ይገባዋል? ሚሊየን ላይክ አ ሚሊየን ላይክ እያሉ ነው። ይሁን አንድ ሚሊየን ላይክ፣ አንድ ሚሊየን ላይክ። ያው ቤተሰቦች ይላሂ እዚህም ሌላ ስጦታ ተሰጣት እዚህ

እና እዚህ መጣችሁ። ቆይ ለነገሩ ማለት ነው በትክክል የቲክቶክ ማስታወቂያ እንሰራለን፣ አሁን በቪዲዮ በዩቲዩብ ቢሆንም፣ መጣችሁ እዚህ ተገበያዩ። መቼ ሲያዩ የእኛ አብዛኛው ተመልካቾቻችን ሸጎሌ አላችሁ እና መጣችሁ። ወላሂ ሄለን ቡቲክ መጣችሁ፣ ተገበያዩ ወላሂ። በጣም የሚያማምሩ የሚያማምሩ ነው ያሉት። ያችን ቆንጆ እሺ አለካ ደካ ከፍላለሁ። እሺ ቤተሰቦች እኛ ለመግዛት የሄድ ነው ለትንሽ ነገር ነበር አው እነሱ ግን ዋላሂ እሷ ብዙ ነገር ነው። ወላይ ቺን ቺን የበሰለች ልጅ እንዴ ሽብረ ግርግር ቀበለች ማሻአላህ ያው ከዚህ ውጭ አለብስም ብላ ነው የወጣችው አዎ ምራቱ ቤቱ ቢዝነሱ ምን ይላል እንደዚህ ነው ያበደረ ወላይ እኔ በአንቺ ደስታ በጣም ደስ ብሎኛል። እኔም አንተ ወንድሜ ስለሆንክ ስላወቅኩ ደስ ብሎኛል። ስላደረክልኝም ስለገዛልኝም ልብሶችን፣ ሂጃቡን ከልብ አመሰግናለሁ። በሚስት አማኝቶ እኔ ለበስኩኝ ሌላም ሌላ ሚስት ያዝ እንዳትሰሚ እንዳትሰማ ደግሞ ሚስት ይም እንዳትቆጪ። ያምረን እየቀለድኩ ነው ደግሞ እና በጣም ወድጆል ሂጃቡ አምሮ

እንደው ብጣቂ ልብስ ቀየርን ብዬ ደግሞ ሀገሬ ታዲያ እንደው ምንትሎ እንደኔ ተዝናናበት ያለ አላችኋ። ግን እኔ ቅድም እኩል ትንሽን ያል ነበር። አሁን በለጥኩ እን ሁንወ ጠቆርኩኝል። አይደለም እየዘነበ ነው ውጪው፣ እየዘነበ እየዘነበ ነው አሳይቻችኋለሁ። ስለዚህ በዛ ውስጥ ነው እኔ ፊት እንደዚህ ይሆን ያለው። ኤኒዌይስ እንደኛ እናንተም ደስ እንዳላችሁ ተስፋ አደርጋለሁ እናደርጋለን። በእናንተ ኮሜንት ምክንያት አሚር ስጦታ ገዛልኝ ማለት ነው። አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ሰብስክራይብ አድርጉ። ጉዞ ወደ መቶ ነው

ጉዞ ወደ አንተ ወዳችኋለሁ ባይ